ተመልካቾቻችን ደብረ ብርሃን ከተማ ከመንግስት እጅ መውጣቷ ተረጋግጧል። የህዝባዊ ኃይሉና ፋኖ ሙሉ በሙሉ ደብረ ብርሃንን ተቆጣጥሯል። አንከር ሚዲያ ያነጋገረው አንድ የሰሜን ሸዋ ፋኖ አመራር ብዙም ውጊያ ሳይደረግ ከተማዋን ከመንግስት እጅ መንጠቅ ተችሏል ብሏል። በድጋሚ ደብረ ብርሃንን ለመያዝ ሙከራ አድርጎ ያልተሳካለት የመንግስት ኃይል ወደ መሃል ሀገር እየሸሸ እንዳለም ለማወቅ ተችሏል። አሁን ዘግይቶ የደረሰን መረጃ እንደሚያመለክተው ሸኖ የሚገኘው የመንግስት ኃይል ወደ መሃል አዲስ አበባ አቅጣጫ ተሸሸ ነው። በአሁኑ ሰዓት ደብረ ብርሃን በህዝባዊ ኃይል እጅ ላይ ትገኛለች። የፋኖ አመራሩን አነጋግረናል። ደብረ ብርሃን ያለው ደብረ ብርሃን ሙሉ ከተማው ምክንያቱ ያለው ከከተማ ብዙ የተደረገበት ያለ ነው። ስለዚህ አሁን በደብረ ብርሃን ከተማ ምንም አይነት የመንግስት መዋቅር የለም ማለት ነው። ደብረ ማርቆስ ከተማ የመሸገን ካቢኔና አለመኔ ሰራዊት ዛሬ ሌሊት ሽባ አድርገነዋል ሲለ ቴዎድሮስ እዝ ገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ቀኝ ጌታ ወፍታ ንጉሴ የስድስተኛ ክፍለ ጦር የበረህኛው ጅበላ ሙተራ ብርጌድ በሌሊት ደብረ ማርቆስ ከተማ በመግባት መሀል አደባባል አባባይ መስከረም ሆቴል እና በተለምዶ ቤተመንግስት ተብሎ በሚጠራው የዞን አስተዳደር ላይ መመሸገው አረመኔ ሰራዊት ላይ ጥቃት ፈጽመው አድሯል ተብሏል። በተወሰደው እርምጃም ከፍተኛ አመራርን ጨምሮ በርካታ ወታደሮች መደምሰሳቸው ከውስጥ ያደረሰን መረጃ ያመለክታል ሲል የቴዎድሮስ እዝ በግንኙነት መምሪያ መረጃውን አጋርቶናል። በሌላ ዜና ጠላትን ያፈረከረክ ነው አስበንና አቅደን በፈጸምነው ድንቅ ተጋርሎ ነው ሲል አርበኛ አስረስ ገልጿል። የጠላት ኃይል እየፈረሰ የኛ ኃይል እየተገነባ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 የፋን ኃይሎች በጋሸና ከተማ ላይ ስልታዊ ወታደራዊ ውሳኔ ወሰኑ። ብልጽግና በበኩሉ ጋሸና ከተማን በሁለት ድሮን ቅኝት ሲጠብቁ ውሏል። በትናንትናው ዕለት 11 ሰዓታት በወሰደው ውጊያ የጋሸና ከተማን መቆጣጠር የቻሉት የፋኑ ኃይሎች ዛሬ ከረፋት ጀምሮ በከተማዋ ጉዳይ ስልታዊ ወታደራዊ ውሳኔ መወሰናቸውን የግንባር መረጃዎች አመላክተዋል። በትናንቱ ውጊያ ብቻ አምስት የድሮን ጥቃት በርካታ የመድፍ ድብደባዎችን የሞርተርና ዙ ሃያ ሶስት ከባድ መሳሪያዎችን ጥቅም ላይ የዋለው ብልጽግና ከተከትሎ የፋኖ ኃይሎች ጥምጥማት፣ ቻይና ካምፕና መብራት ኃይል ተብለው በሚጠሩ ሶስት ወሳኝ ስፍራዎች ላይ የነበሩ የአገዛዙ ወታደራዊ ካምፖች በማጥቃት መጠነ ሰፊ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም በአስር ሺዎች የሚቆጠሩ ተተኳሾችን በመያዝ ከተማዋን በሶስት በር መልሰው እንዳጠሩትም ይህም ስልታዊ ወታደራዊ ውሳኔ እንደሆነ ነው የተገለጸው። የኢትዮጵያ ሰራዊት ለትልቅ ግዳጅ ዘጋጅ ሲሉ ጀሮ አላባው ታደሰ ተናግረዋል። ሁለት ነገር መጠንቀቅ አለብን፤ የዲጂታል ጦርነት፣ በአእምሮአችን የሚመጣውን ጦርነት፣ በስደብ የሚመጣውን ጦርነት በቅጡ እናውቀዋለን። አን እንደሚልኮም እናውቀዋለን። ለዚያ በቂ ዝግጅት አድርገናል። ስለዚህ ደማችሁንም አጥንታችሁንም ከስከሳችሁ ለዚህ ታላቅ ግዳጅ ተዘጋጁ ተብላችሁ